ሰላም እንግዲህ፣ ዛሬ ማስጎበኛችሁ ከአዲስ አበባ አምቦ ከአምቦ ወንጪ ከወንጪ ደግሞ ሕፃኑ ቂርቆስ ገዳም ዳር ይኸው የምታዩት ሀይቅ ነው። ከሀይቁ በታንኳ መተን ያው ቂርቆስ ገዳም ውስጥ ነው የምንገኘው። እንግዲህ ይኸው ከዚህ አስጀምርላችኋለሁ። ግቢ ይህን ይመስላል። እንግዲህ አብረን እየተዟዟርን እናየዋለን። ይሄኛው እንግዲህ ሙዚየሙ ነው። እዚህ ያሉት አባቶች እንደነገሩ ነው። አስቡት እንግዲህ የዛኔ የበቁ አባቶች ከሰው ተገልለው ይህንን ሀይቅ ላይ ያለ ደሴትን ለመደበቂያነት ከእግዚአብሔር ጋር ለመገናኘት መርጠውት ፍጹም ጸጥ ያለ አሁን ላይ እንኳን ሰው እየተመላለሰ በጾምም ወቅት እየተሳለመው ሰው እየተመላለሰበት እንኳን ጸጥታው በጣም ይገዝፋል። የዛኔ ደግሞ ምን ያህል ጸጥ ያለ ቦታ እንደሆነ መገመት አይከብዳችሁም። ይኸው አካባቢ ይህን ይመስላል። በሀይቅ የተከበበ ነው የደሴት ገዳም ነው ደሴት ላይ ያለች ገዳም ነው ወይ ደግሞ ደሴት ላይ ያለ ገዳም ነው ህፃኑ ቂርቆስ ይሄ እንዳልኳችሁ ሙዚየሙ ነው ይሄ ደግሞ ትልቁ የህፃኑ ቂርቆስ ቤተ ክርስቲያን ነው ያው እንግዲህ አባቶች እንደነገሩን እያሳየኋችሁ የማልፈው ፈረሰኛው ጊዮርጊስ፣ አዲሱ ሚካኤል እና አዲስ አበባ ያለው ህፃኑ ቂርቆስ ከዚህ ተነስተው ነው ታቦታቶቹ ወደዛ የሄዱት የሚል መረጃ ነው የሰጡኝ። እንግዲህ አባቶች የነገሩኝ ነው እየነገርኳቸው ያለሁት። አሁን እንግዲህ ክቡን ቤተ ክርስቲያኗን እየዞርን ነው። ይኸው ከጀርባ በኩል ደግሞ አሁንም ሐይቅ ነው ማሳያቸው። አያችሁት? ይህ ሐይቅ ነው በጣም ፍጹም ጸጥ ያለ የእኔ ድምፅ በጣም በዚያ ወራር ውስጥ ራሱ እየጮኸ አካባቢው እንዳይረብሽ ሁሉ ተጠንቅቄ ነው። በጣም ይቅርታ አድርጉልኝ። ለእናንተ ለማሳየት ነው። ይህን ይመስላል። ይሄ ደግሞ ትልቁ ሚስጥራዊ ነገር የሚቀመጥበት ወይም ደግሞ ቤቴልሄም ነው። አያችሁት? ይሄ የቤቴልሄሙ ቦታ የተከበረው ቦታ ነው። የህፃኑ ቂርቆስ ይሄው፣ ግራና ቀኝ ይህን ይመስላል። አሁንም እንግዲህ ደሴት ላይ ያለች ቤተ ክርስቲያን ናት። ይህን ይመስላል። ይኸው ከጀርባው ደግሞ ዞሬ በግራ በኩል የምታዩት ሀይቅ አያችሁት። እና የበቁ አባቶች የዛኔ ለዛሬው ጸሎታችን፣ ለዛሬው ጥያቄያችን መተን እንድንሳለም እንድንማፀን ያስቀመጡልን የህፃኑ ቂርቆስ ገዳም ነው። ይህን ይመስላል። እንግዲህ በጾም ወቅት በዘጠናዎቹ ስቀርጽ ወይም አዲስ አበባ በተለምዶ ጨርቆስ ወይ ቂርቆስ ቤተክርስቲያን ያለበት አካባቢ ቀረጻ አድርጌ ነበረ። እንግዲህ ሕፃኑ ቂርቆስ ሳይታሰብ ደግሞ በጓደኞቼ በናታን በሚኪ እና በሶስና አማካኝነት እንግዲህ አገሩ ትንሽን ጎብኝ ከአዲስ አበባ እንውጣ ብለን ስንሄድ እግራችን እንደ ድንገት ቂርቆስ ገዳም ላይ መርቶን ቦታው ላይ ስገኝ ይሄንን ለእናንተ ማድረስ ለእኔም እንደ ታሪክ ሰነዱን ለመያዝ እግዚአብሔር ፈቅዶ የቀረጽኩት ነው። እንግዲህ ቅዳሜና እሁድ በጸሎት ወቅት ብዙ ሰዎች መጥተው የራሳቸውን ጥያቄ ከአምላካቸው ጋር የሚገናኙበትና የጽሞና ጊዜ የሚያሳልፉ ቦታ ነው። በጣም ጸጥ ያለ ነው። እንግዲህ ይህን ይመስላል። ጋራ ደግሞ ነው እያሳያችሁ። ከጋራው ስር ሀይቅ አለ። ከሀይቁ መሀል ደግሞ ቂርቆስ ገዳምን እየተመለከታችሁ ነው። በሙዚየሙ ዘጋዋለው። መልካም የጾም ወቅት እንግዲህ ያሰብነውን የምንለምነውን እንዲሰማን በሕፃኑ ቂርቆስም እለምናለሁ። መልካም ጊዜ